ዛሬ እንግዲህ ሄሉ በአዲስ ነገር መታለች ማለት ነው። ከዚህ በኋላ ወደ ኋላ የለም ብያችሁ ነበር እኮ። እሷ ከቆረጠች ቆረጠች። ዛሬ ጭራሽ እኔ ይቅርታ አድርጉልኝ ደስ አላለኝም። አምሶሪ ለምን ሌሉ የሚታወራ ነገር በመጨረሻ ላይ ተሰማላችሁ? እሷ እያወራችሁ ማለት ነው። በዚህ አለስማማ ማለት ነው። የእውነት ጓደኛ ጓደኛ ነው፣ ግን አላቅም ብዙ ነገር ላመጣ እችላለሁ ያለች ነው። ስቀጥል ደግሞ ሎልን ከዚህ በኋላ ከጎኔ ነክ ያለች ነው። ጋይስ በደንብ ስሙ ማለት ነው። ይልዬ ግን እኔ ቅርታ አድርግልኝ የጓደኝነት ይበልጣል። አንደኛ በተመልካችም ትጠላለሽ፣ ይሰድጉሻል። ለእሱ ብቻ ሳይሆን በቃ ማለት እሱ ጓደኛሽ ቢሆን አሪፍ ነው። እውነት ለመናገር ቢሆን በጀመራ ነበር ከሆኔ ደግሞ በተጠረት ጠርሹ ውስጥ ባት ገቢ አሪፍ ነው ብዬ ነው የማስበው። የእውነት ወንድ አልጠፋም ብዬ ነው የማስበው። እና ውዶች ዛሬ ሄሉ ብዙ ነገር አወራችሁን ትንሽ ነው የመጣሁላችሁ። እስከ መጨረሻ ስሙ ማለት ነው። ዛሬ ጉድ ይመጣል፣ አዲስ ነገር አለ፣ ይጠብቁ። እንዴ ጋይስ እኔና ሄሉ በጸባይ አንድ አንድ አንሄድም። ጸባይ ምን ሆነ? ለእናንተ ስለማናሳያችሁ ነው እንጂ ስንደባደብ ነው የምንለው እና ታዲያ ፍቅር አይደል እንዴሱ። መቼም ተጠርጥረሃል፣ ጠረጠሩኝ እንደ ሄለ እንደ ጀሮ እኮ ለባለቤቱ ባዳ ነው ማ የምር ጸባይ በጣም ጥሩ እንደሆነ ነው የማውቀው እኔ አይደለው እውነት ለመናገር ጋይስ የልዑል ጸባይ በቃ ይለያል። በጣም የሚገርም ጸባይ ነው ያለው። ትሪት ያደርገኛል። ተዋቂብይ ላውራ በቃ ማች እናደርጋለን። ባይዘዌ ዛሬ የፈለግሽው ነገር አለ? በጣም አስቃብጥሽልኝ። እኔ ዛሬ የምፈልገው በቃ አብረን ዘና ነው የፈልገው

ኦኬ ማምሻ ስፈልገሽ ነው። የሆነ ኮንሰርት አለ ትሄጃለሽ? የሆነ ኮንሰርት እኮ አለ ትሄጃለሽ? የፍቅር አዲስ አይ የፍቅር አዲስ አሁን ክለብ ላይ አይደል? እንደ ክለብ ባይሆን ደስ ይለናል። ለካ አንቺ ክለብ አትወጭም። ኧረ አይመቸኝም ስትጀምር ለእኔ ሚስት እፈልግልኝ፣ ሄለን፣ እንፈላለግ። እኔን ላንቺ ማንም የምንም ስትጀመርም ማንም ሰው እንዳይፈልግ እንደ አቁምሽ ልታስቀሪኝ ነው፣ እንደ ፕላንሽ። እኔ ምን ያደርግልሀል እዚህ ውስጥ ልፈልግ። መቶ አርባ ሰባት ሰዎች አላችሁ፣ ገባ ገባ በሉ። ከእኔ ጋር ነው ፀባችሁ። እንዴ እሺ ቆሜ ልቀረኔ ጓደኛማቾች ልታገኝ እንዴ ማንም እንዲጋራኝ አልፈልግም። ምን ጀመር ሲለን አንተ ከፈለክ እኔ አንተን ደስታ ነው የምፈልገው። ባይዘቤት አቃላ አንቺ እሺ እንትን መሽና ምን ነው የምንሄደው? እንተን ጻበ እስቲ ከዚ ከዚ ሳንገባ እኔ ካናዳ ልውሰድ። ልዑል አረ ሄሉ ንገራቸው ውጭ ሀገር መሄድ እንደማልፈልግ። አው ጋይስ አይፈልግም፣ በቃ በጣም ሀገሩን ይወዳል። መጎብኘት የሚፈልገውም ሀገር ውስጥ ነው። እውነት ለመናገር ሀገር ማለት ነው። አይ ለመጎብኘትማ ፈልጋለሁ፣ ለመኖር ነው ማልፈልገው። መቼ ኢትዮጵያን ጨረስክና ነው ደዛም ትሄደው ይቅርታ እንግዲህ ምንም ማድረግ አይቻልም አሁንም ቢሆን ያው እሱ ከሀገር መውጣት ስለማይፈልግ ያው ሀሳብሽ ውድቆኗል ማለት ነው ይቅርታ ገባገባ ንትናት የራስሽን ቆንጆ ቆንጆን እያፈስ ምን ይደረጋል? ይታደሉታል እንጂ አይታገሉትም ሚባለው